ምዕራፍ ሁለት። ሰማይና ምድር ዓለማቸውም ሁሉ ተፈጸሙ። እግዚአብሔርም የሠራውን ሥራ በስድስተኛው ቀን ፈጸመ። እግዚአብሔርም በሰባተኛው ቀን ከሠራው ሥራ ሁሉ አረፈ። እግዚአብሔር ሰባተኛውን ቀን ባረካት፣ ቀደሳትም ሊፈጥረው ከጀመረው ሥራ ሁሉ በእርሷ አርፏልና እግዚአብሔር አምላክ ሰማይና ምድርን በፈጠረበት ቀን በተፈጠሩ ጊዜ ሰማይና የሰማይና የምድር ፍጥረት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ከመኖሩ በፊት የሜዳውም ቡቃያ ሁሉ ከመብቀሉ በፊት አዳምም ከመፈጠሩ በፊት እግዚአብሔር አምላክ በምድር ላይ አላዘነበም ነበር፣ ምድርንም የሚሠራባት ሰው አልነበረም። ነገር ግን የውሃ ምንጭ ከምድር ይወጣ ነበር፣ የምድርን ፊት ሁሉ ያጠጣም ነበር። እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው፣ በፊቱም በሕይወት እስትንፋስን እፍ አለበት፤ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በኤዶም በስተ ምሥራቅ ገነትን ተከለ። የፈጠረውንም ሰው በዚያ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላት መልካም የሆነውን ዛፍ ሁሉ ደግሞ ከምድር አበቀለ። በገነትም መካከል የሕይወት ዛፍ፣ መልካምንና ክፉውን የሚያሳየውንም የሚያስታውቀውንም ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከኤዶም ይወጣ ነበር። ከዚያም ለአራት ማዕዘን ይከፈል ነበር። የአንደኛው ወንዝ ስም ኤፌሶን ነው። እርሱም ወርቅ የሚገኝበትን የውላጥ ምድርን ይከባል። የዚያችም ምድር ወርቅ ጥሩ ነው። በዚያም የሚያበራ ዕንቁና የሚያብረቀርቅ ዕንቁ አለ። የሁለተኛውም ወንዝ ስም ግዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል። የሦስተኛውም ወንዝ ስም ጤግሮስ ነው፣ እርሱም በአሦር ላይ የሚሄድ ነው። አራተኛውም ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። እግዚአብሔር አምላክም አዳምን እንዲህ ብሎ አዘዘው በገነት ካለው ዛፍ ሁሉ ብላ ነገር ግን መልካምንና ክፉን ከሚያሳየውና ከሚያስታውቀው ዛፍ አትብላ ከእርሱ በበላህ ቀን ሞትን ትሞታለህና እግዚአብሔር አምላክም አለ ሰው ብቻውን ይኖር ዘንድ መልካም አይደለም የሚረው ደዋውን የሚረዳውን ጓደኛ እንፍጠርለት እንጂ። እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ደግሞ ከምድር ፈጠረ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር አራዊትም ሁሉ ስምን አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ላይ እንቅልፍን አመጣ፣ አንቀላፋም። ከጎኑም አጥንቶች አውጥቶ አጥንትን ወስዶ ስፍራውን በሥጋ መላው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። ያን ጊዜም አዳም አለ ይህቺ የአጥንት ከአጥንቴናት ሥጋዋም ከሥጋዬናት እርሷ ከባሏ ተገኝታለችና ሚስት ትሁነኝ። ስለዚህ ሰው አባቱንና እናቱን ይተዋል፣ ሚስቱንም ይከተላል። ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱም ራቁታቸውን ነበሩ።